ሰላም ጤና ይስጥልን። ውድና የተከበራችሁ የገኔ ኢትዮ የዩቱብ ቻናል ቤተሰቦች፣ ሰላማችሁ በያላችሁበት የምድር ጥግ ብዝት ሙልትርፍ ይበልኝ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ፣ እንዲሁም ነባር ቤተሰቦቼ ላይክ ኮሜንት ማድረግን አትርሱ። ኖላዊ ተከታታይ ድራማ በባለፈው ክፍል የነ ሰላም አባት የተፈጠረውን ከመናሴ ሰምቶ መጥቶ ሃና የእውነተኛ ልጁ እንደሆነች አስቦ ነበር። ወይዘሮ ሜላት ግን ሀና ላይ ጨክና አባታለች፣ ቁጣዋን ቁጣዋም እሷ ላይ ጨምሯል። በዚህ ምክንያት ሀናንና እርግብን ቁጭ አድርጎ ሊጠይቅ ሀና እነሱ እውነቱን ለማወቅ ከፈለጉ እንጂ እሷ ጋር የሚያመጣው የህይወት ለውጥ እንደሌለ ነግራ ነበር ያለቀው። በዛሬው ክፍል ደግሞ እነሆ ሀና አባቷን ሆስፒታል እያስታመመች፣ በዚህ በኩል ከስራ ቦታዋ የሚመጣባትን ጫና ሁሉ ተቋቁማ አባቷ እንዳይከፉባት የቻለችን ሁሉ እያደረገች ትገኛለች። እንደ ልማዷ ጠዋት በጠዋት አባቷን አሴር እንደሚመጣ ነግራ ወደ ስራዋ ለመሄድ ተነስታለች። መንገድ ላይ ግን አሴርን አግኝታ ሚስጥር መጠበቅ የሚችል ከሆነ የምትነግረው እንዳላት ነገረችው። አሴርም ለአባባ እንኳን መናገር አለመናገር አልችልም እያለ እየቀለደስ እንድትነግረው አደረገ። ሀና ወላጆቿን እንዳገኘችና የእሷን ታሪክ ሰርቃ ይዛ የመጣች ልጅ እንዳለች እና የዲኤንኤ ምርመራ ሊመረመሩ እንደሆነ እንዲሁም ከምርመራው በኋላ ልጅ ሆና ከተገኘች ከአባቷ ጋር ወይስ ከቤተሰቦቿ ጋር እንደምትኖር ግራ እንደገባት እየነገረችው በመሀል በጠዋት ከነሜላት ቤት የሄደችው ወይዘሮ ባዩሽ አቶ መስፈንን አይታ ባደረገችው ስራ አፍራ ደንግጣ ተመልሳ ለእርግብ ደወለችና ቤተ ክርስቲያን ብላ እንድትወጣ በማድረግ እያወራቻት ተያይዘው ሲሄዱ ሀና አይቻቸው የሆነውን ማመናቅቷት ስትጨነቅ አሴር ሊጠይቃት ሲጠይቃትም ምንም ስራ እንዳይረፍድብኝ ዝርዝር ታሪኩን በኋላ ነግርሃለው እየሄድን ነግርሃለው ብላ ጉዟቸውን ወደ ስራ ቦታ ደረጉ። አሴርም ስራ ቦታ ልትደርስ ስትል እዚህ ጋ ስራ ቦታ ስለደረኩ አንተ ተመለስ ብላው ወደ ስራዋ ገባች። ሰላም እናቷ ክፍል ገብታ ስለ እናትና አባቷ አብረው እንዲሆኑ ስትጠይቃቸው እናቷ በጭራሽ እነሱ ሞተውም ቢሆን ባልና ሚስት መሆን እንደማይችሉ እንደማይሆን በቁጣ ለሰላም መለሰችላት። ሀና በር ከፍታ ስትገባ ወይዘሮ ሚላት ሀናን በቁጣ ነበር የተቀበለቻት። ሀናም በትዕግስት እሺ እትዬ ይቅርታ እያለች ስራዋን ቀጠለች። አሴርም ሀና በሰጠችው ብር ምግብ ገዝቶ የሀና አባት ጋር ሄዶ ዛሬ ለምን አረፈድክ ብለው ሲጠይቁት፣ አይ አባባ ዞር ዞር ስል ቆይቼ ነው ይልቅ ምግብ እንብላ ብሎ አድበሰበሰ። የአቶ መስፍን መምጣት የአበሳጫት ወይዘሮ ባዩሽ እርግብን መቆጣትና መምከር ታያይዛለች። አባዬ፣ እማዬ፣ እህቴ፣ ወንድሜ እንድትልና በልባቸው ትልቅ ቦታ ማግኘት እንዳለባት እያስጠነቀቀቻት ትገኛለች። ቤተሰቡ ሁሉ ሀናን በደንብ እንደሚወዷት ባዮሽ ታውቃለች። ሌላው ቅርና ወይዘሮ ሜላት እንኳን የምትጮህባት ለማስመሰል እንደሆነና ስለምትወዳት ተደብቃ እንኳን ሳይቀር እንደምታያት ለእርግብ ነግራታለች። ብቻ በአጠቃላይ ለሀና ቦታ እንዳላቸው ጠንቅቃውቃለች። ሰላምም ሀና ኪችን ገብታ ሀናን አባቷ ማየት እንደምትፈልግና ደግሞ ከምርመራ በኋላ ምንም የሚፈጠር እንደሌለ የሚፈጠር ነገር እንደሌለ የነበራቸው ቅርበት እንደነበረ እንደሚቀጥል ነግረታለች። ወይዘሮ ሜላት ጓደኛዋ አባዮሽ ጋር ደውላ እመጣለሁ ብለሽኛል ነበረ አለቻት። አስመሳዩ አባዮሽም መጥቼ ነበር፣ መስፍን ነው በሬ ከፈተልኝ፣ ልገባ ስል ደግሞ ታብቂው የለ ያ ባሌ አሁኑን ነይ ብሎ ደውሉ ደውሉልኝ ነው ዱላውን ፈርቼ ተመልሼ ሄድኩ። ያው ይህንን ነገር እያወቅሽው እያለች እያስመሰለች ነገረቻት። ወይዘሮ ሜላት በቃ ዛሬ ልጆቹ ምርመራ ይሄዳሉ፣ አብረሽኝ እንድትሆኝ ፈልጌ ነበር አለቻት። አሽሽ ሜልዬ፣ እመጣለሁ፣ ወደኋላ መጣለሁ አለቻት አስመሳዩ። በይሽ ሁሉ ተሰባስቦ ሐኪም ቤት ሄደዋል። ሰላምም የሀናን አባት አግኝታ ሰላም ስትላቸው በዛ ሰዓት ሀና መምጣቷ ገርሟቸው በዚህ ሰዓት እንዴት መጣሽ አሏት። ሀናም ሰላምዬ እኮ አባትሽን ካላየው ብለኝ እሸት መጣሁ አለች። ሀና አባቷን ትክዝ ብላ አባዬ ጨነቀኝ ሳትጠይቀኝ ዝም ብለህ ጸልይልኝ አለች። አባቷም ምን ሆንሽብኝ ልጅ ልጂ አሏት። አባዬ አጠይቀኝ አላልኩም አለች። አባቷም የመታከሚያ ገንዘብ ያለቀበት መስሏቸው ገንዘብ አልቆብሽ ነው ገንዘብ አንሶሽ ይሆን አሏት። አይ አለች ዝም ብለ ብቻ ጸልይልኝ አለች። አይዞሽኔ ልች የእኔ መዳን ያለም ብቻሽን አይተውሽም አሏት። ሰላም አሴር ስለቀረ ስለሰረቀው ነገር እየነገረችው እሱም አሁን ላይ መስረቅ እንዳቆመ በፊት ግን ለሀና የሀናን ስልክ ሳይቀር ሰርቋት እንደነበር በግልጽ ስለራሱ ነግራት ቀሪውን ደግሞ ሻይ ቡና እያሉ ሊያወሩ ተያይዘው ወጡ። ወይዘሮ ሜላት እርግብን፣ አቶ መስፍን ሀናን ለምርመራው ተዘጋጁ እያሏቸው ይገኛሉ። ሀናም ይሄ የአለም ፍጻሜ እኮ አይደለም ጋሼ አለች። ወይዘሮ ሜላት ግን እንደዚህ ብላ ስትመልስ በአቶ መስፍን ፊት መናገር ስላልፈለገች እንጂ ንዴቷ ፊቷ ላይ ይታይ ነበር። በቀጣይ የማንነት ይወጣ ይሆን? አይዟችሁ አትፍሩ፣ ከጸጉራችን ላይ ነው ለናሙናው የሚወሰደው። እናም አይዟችሁ እያሉ እያበሩታቸው ይገኙ ነበረ። በቀጣይ ሀና ናት ወይስ እርግብ ልጅ ሆነ የምትገኘው? እውነት ሰው እንደፈራው ይሄ የምርመራ ወረቀት ይቀየር ይሆን? አብረን የምና ይሆናል። ሰብስክራይብ ማድረግን አትርሱ። ገኒትዮ